ቤተሰብ እንደምን ቆያችሁ? ሰላማችሁ ብዜ ትበልልኝ እያልኩኝ ሁላችሁንም እንኳን ረሳችሁ እያልኩኝ ውድ ቤተሰብ የአደይ ድራማ ክፍል ሀያ ስምንት እዥ መጥቻለሁ ማለት ነው። ዛሬም እንግዲህ ባለፈው በተወሰነ መልኩ እንግዲህ አይታችሁ ነበረ። ዛሬም ደግሞ አብረን የምናይ ይሆናል ማለት ነው ውድ ቤተሰቦቼ እንግዲህ ባለፈው ጊዜ ያው ሀብሉ እንደጠፋና እንዳልተገኛ ነበረ። ዛሬ ነገር ግን ሀብሉ ያው ለምለም እጅ ገብቷል ማለት ነው። ያው አዴ ጃኬቷን ሰጥታ ስለነበረ እሷ ሀብሉን አግኝታለች። እንዲሁም ደግሞ የኤላ እንደሆነ በፊት ያው ፍቅረኛው ነበረች ጊዜ ጉዳይ ሆኖ ተራርቆ ነው እንጂ ማለት ነው። አሁን ግን በዛ ሰበብ በአዴ ሰበብ ኤለንም አግኝተዋለች ማለት ነው። በጣም ደስ ይላል ማለት ነው የምር ምክንያቱም ሊዱ ግን ታናዳለች። ሊዱ በጣም ተና ተሰምቷታል ማለት ነው። ምክንያቱም ተወዶ ነበረ ኤለን ተወዶ ነበር ማለት ነው። ቀበጥናት ቀበጥናት፣ ግን እኔ በጣም ነው የምትመቸኝ የሚገርማችሁ ነገር ማለት ነው። እንደ ፍቅር አይደለች በነገራችን ላይ ፍቅርም እኮ ያው እየተወነች ነው እንጂ የምር ክፉ ሆነ አይደለም ግን ያው የስራ ጉዳይ ሆኖባት ነው ማለት ነው። የስራ ጉዳይ ሆኖባት ነው ነገር ግን ደግሞ ያው እንግዲህ አዴ ላይ ግን በጣም ክፉ ሆና አባታለች ማለት ነው። አዴ ላይ በጣም ክፉ ሆና አባታለች። ዛሬ ደግሞ ይብስ ብላ ውሃ አፍልታ ወይንም ውሃ ሙቃ አውቃ መንገዷ ላይ አድርጋ ከክፍሏ ወይንም ደግሞ ከስራ ቦታ በመጥራት አደይ ወደ ሷ ስትመጣ ያው እግሯ ላይ ተደፍተው እግሯን አቃጥሏታል ማለት ነው። ሐኪም ቤት ሄዳ ያው ዴቭ አሳክሟት እዞ መጥተዋል። ግን ማለት ነው ልታስተኛት እንኳን አልቻለችም። እንደዛ በቁስሏ እንድትሰራ። ግን በጣም ነው የምትገርሙ ማለት ነው። እና ትንሽ ስትታመም እንኳን ለምን አቃጠላቻት መጀመሪያ አትሉኝም? እና ዴቭ ያው ፍቅርን አይፈልጋትም። አዴ ነው እንጂ አንድ ሰው ያፈቀረበት ቦታ እንጂ ልብ ቦታ ሌላ ቦታ መሄድ አይችልም እኮ ታውቃላችሁ አይደለም? ስለዚህ ምንም ማድረግ አይችልም። ሊዱ እንኳን በአቅሟ ቀበጦና እንደዛ እየቀበተች ኤላና ፍቅረዋለች ማለት ነው ተወደዋለች አሁን ግን የቀድሞ ፍቅረኛ ስትመጣባት በጣም ተሰምቷታል ማለት ነው ያምር ማለት ነው። እና ሊዱ በጣም ተሰምቷታል ማለት ነው። ግን ያው ያላሰበችው ነገር ነው እሱ ብቻውን ስኖር ስለነበር ማለት ነው። ነገር ግን ያው የድሮ ፍቅረኛ መጥታለች። አሁን ሀብሉን እሷ እጅ ገብቷል ማለት ነው። ለምለም እጅ ገብቷል ሀብሉ እሷ ግን የለውንም። ጠየቀችው የት ነው ምናምን ብላ ስትጠይቀው ያው ሌባ እንደወሰደበት ና እንደ ጠፋበት ነገራት ማለት ነው። እናም አዴጋ መሄድ ፈልጋለሁ ውሰደኝ አለችው። ያው እሷ ጋ ወስዷታል ማለት ነው። እሷ ግን እኔ መጀመሪያም በአንቺ ምክንያት ነው ኤላ ነው ያገኘው ስለዚህ እውነቱን ንገርኝ አለቻት። እውነቱ ግን እኔ ደመቃን ታቀዋለሽ ብላ ጠይቀችው። አዋቀዋለሁ ግን ሀብሉን ስጠኝ ብዬ ስጠይቆ ለፍቅርና ለሌዱ ሰጥቻለሁ አለኝ ስትል፣ ፍቅር ደግሞ ተደብቃ እያዳመጠቻቸው ነበረ ማለት ነው። እና ለምናለች፣ በቃ ይሄ የፍቅር ስራ ነው ማለት ነው። ምክንያቱም ድሮም በልጅነታቸው በጣም ፍቅረኛ ተንኮለኛ እንደሆነች እና አሁንም ስራዋ እንደሆነ ገብቷታል ማለት ነው። ስለዚህ ይሄ የፍቅር ስራ ነው መሆን ያለበት የእሷ ስራ ነው ማለት ነው አለች። ምክንያቱም አሁን እኔ ይመስለኛል አዴን ነጻ የምታወጣት ለሙናት ማለት ነው ለምለምነች ማለት ነው አሁን ምክንያቱም እሷ ብሩም ከጃኬት ውስጥ አግኝታለች አብሎ ማለት ነው። ልክ ለሙ መታ አዴን ሰላም ስትላት ራሱ ወደኑ ፍቅር ጃኬቱን እዛ መታ እቃ አስቀምጭ የነበረ የት አለ ምናም ብላ ጠየቀቻት ማለት ነው፣ ልጅቷ ጋራ። ስለዚህ ምንድን ነው አሁን እነሱ ሀሳባቸው ሊሄዱና ሀሳ በተለይ ፍቅር ማለት ነው አዴ እንደሰረቀችው ወይም ደግሞ ከልጁ ጋር ተባብራ ሌባ እንዳሰረቀችው አድርጎ ለመውሰድ ነበር ማለት ነው። ግን መጨረሻ ላይ ዞሮ ዞሮ ነገሩ ፍቅር ላይ እንደሚመለስ እርግጠኛ ነኝ፣ እርግጠኛ ነኝ ማለት ነው። ምክንያቱም ከዛም ከዚህም አዴ ደግሞ መልካም ልጅ ናት፣ ጥሩ ልጅ ናት። ይህንን እንደማታደርግና ጨዋ ልጅ እንደሆነች ስለሚያውቁ ባርኮት ራሱ ማለት ነው ባርኮት ራሷን ዛሬ አልታየም። እሱ ራሱ አሁን ያምናታል አዴም ማለት ነው። እህቱ ላይ ነው እንደውም እህቱ ተንኮለኛ እንደሆነችና በጣም መጥፎ ሰው እንደሆነች ነው እሱ ራሱ የሚያውቀው ማለት ነው። ስለዚህ አሁን እኔ ሀብሉ ከጃኬቱ ጋር ወደ እሷ እንደመጣ አሁን አዴ ይመስለኛል አዴ ያው ነግራታለች ጫፍጫፏን፣ እነሱ ይሄን ስራ እንደ ሴራ እንደሰሩ በኋላ ላይ ይደረስበታል ብዬ አስባለሁ ማለት ነው። ምክንያቱም ኤለም ማመን አለበት ማን እንደዚህ እንዳስደረገ ሀብሉን ማን እንዳሰረቀ ወይንም ደግሞ እነ ደመቃ ጋ ሄዶ እነ ደመቃ ራሳቸው ወይም መጥተው ሀብሉን እንዴት እንደወሰደ እንዲሁም ደግሞ መልሶ ለማን እንደሰጠ ወይ ደመቀ መናገር አለበት ወይ ደግሞ ራሷ ፍቅር ማመን አለበት ብዬ ነው የማስቡ ማለት ነው። ውድ ቤተሰብ እናም መጨረሻ ላይ ግን ማለት ነው፣ እኔ የምፈራላት ላደይ ነው ማለት ነው። ምክንያቱም የሆነ ነገር እንዳታርጋት አሁን እንግዲህ ጀምራለች። የፈላ ውሃ አፈልታ እንግዲህ አስቡት፣ የፈላ ውሃ ምን ያህል እንደሚጎዳ ማለት ነው። መንገዷ ላይ አስቀምጣ፣ እሷ ተጠርታ እየሮጠች ስትመጣ እግሯ ላይ የተደፋባት ማለት ነው። ስለዚህ ወደፊት ደግሞ እንግዲህ ምንድነው፣ እውነት እኔ ግን ፍቅር አይመስለኝም የፍቅር ነገር ማለት ነው። የሆነ በቃ ተንኮል እያሰበች ነው እንጂ ተንኮል ነው እንጂ እውነት ዴቪንም እንደዚህ ከልቧ አፍቅራ ምክንያቱም ያፈቀረ ሰው በዚህም በዛም ቀስ ብለውም ሊረዳ ይችላል። እሷ ግን በቃ ምንም ነገር የፈለገ ነገር ቢሆን ለማድረግ ወደ ኋላ አትመለስም ማለት ነው። ተንኮል ነው በቃ ሀሳቧ ተንኮል ስለሆነ ፍቅር ማለት ነው። ስለዚህ ወደፊት የሚቀጥለው ላይ ደግሞ ምን እንደሚሆን አብረን እናያለን። በዚህ አጋጣሚ እንግዲህ ቤቱ ላይ የገባችሁ የድራማውን በስነ ስርዓት ተከታተሉት ብዬ ጋብዛችኋለሁ ማለት ነው። ተከታተሉት፣ ምክንያቱም በጣም አስተማሪ የሆነ ድራማ ነው። የእውነት ለእውነት ማለት ነው። እኔ ባለፈውም ተናግራለሁ የዝም ብሎ ወ የተበላቀቀጠ እንትን ድራማ አይደለም። በጣም አስተማሪ የሆነ ማለት ነው። ምርጥ ምርጥ ልጆች ናቸው የሚሰሩት ማለት ነው። ቅድም እንደተናገርኩት ፍቅርም ደግሞ በጣም አሪፍ እየሰራችን ያለችው ጥሩ ነው። ምክንያቱም እሷ ባታውን ሌሎቹ ደግሞ እንትን አይሉም ማለት ነው። እና ያው የስራ ጉዳይ ሆኖ ነው እኛም ደግሞ ያው ተከታታዮች እውነት እየመሰለን ኮመንታችን የተለያየ ይሆናል እንጂ ሁሉም ምርጥ ምርጥ ልጆች ናቸው ማለት ነው። ውድ ቤተሰብ ፍቅርዬ፣ ግን አዴን ለቀቅ ብታርጊያት ጥሩ ነው። ቀበጣው ደግሞ ዛሬ ያው ተናዳለች ሊዱ ማለት ነው። ምክንያቱም ኤላ ፍቅረኛው መታለች የድሮ ፍቅረኛ ማለት ነው እና የሚቀጥለው ላይ ደግሞ እንግዲህ ምን እንደሚሆን ለምለም እንዴት ነው ብሩን ለኤላ ትሰጣለች ወይስ ነገርየውን ታጣራለች የሚለውን ደግሞ ቀጣይ ላይ ምና ይሆናል ማለት ነው። ውድ ቤተሰቦቼ ዴቪም ደግሞ እስካሁን ድረስ ግራ ተጋብቶታል ማለት ነው፣ ግራ ገብቶታል እስካሁን ድረስ በዚህ ጋር ሳያስቡ ኤላን ይጠራጠራል ማለት ነው። አሁን ፍቅረኛው መታለች ስባል እራሱ አሁን ከአዴ ላይ አይኑን ያነሳልኛል ማለት ነው እያለ ነበር ማለት ነው። ስለዚህ ከአንዱ ረፍት አግኝተዋል። አሁን እንግዲህ ምናልባት አዴ እሺ እስከምትለው ድረስ ወይም እስከምትቀበለው ድረስ እሱም ምረጋጋ አይመስለኝም። ለማንኛውም አዴ ወደፊት እንግዲህ ለማንኛውም ትሆናለች የሚለው ነገር እናያለን ወይ ለባርኮቴ ወይ ለዴቭ ማለት ነው እና የሚሆነው የሚቀጥሉ ነብረና ና ያለን ላቸዋለሁ። ውድ ቤተሰቦችዬ በኮመንታችሁ ደግሞ አስተያየታችሁን ስጡኝ። ከዛ ውጪ ከዛ ውጪ እንግዲህ ለአዴ ደግሞ እንግዲህ ትግስተዋን እኔ በጣም ነው ምወድላት። ትግስተኛ ናት። እንደዛ ተመታው እንኳን የተቃጠለ እግሯ ላይ እንኳን ሄዳ ተጭና እንደዚህ እስከሚሰማት ሕመሙ እስከሚሰማት ድረስ ብታረጋት ምንም በቃ ትንፍሽ አትልም። አብ በለው ትዕግስት አልኩኝ። እኔማ ማለት ነው እግዚአብሔር ነ እንደዚህ አይነት ትዕግስትም አለ እንዴት ላላችሁ ማለት ነው። በተለይ ትዕግስት የሌላቸው ልጆች፣ በትንሹም በትልቁም የምትናደዱ ልጆች ቶሎ ብላችሁ በቃ የሚሰማችሁ በቃ የበታችነት የሚሰማችሁ ምናምን፣ በተለይ ስራ ቦታ ያላችሁ ልጆች ያ እውነቴን ነው እምላችሁ፣ ትግስት ነው የምትማሩት ከአዴ ማለት ነው። እና ተከታተሉት እንደዚህ አይነት ድራማዎችን አይታችሁ ራሳችሁም ጥንካሬ ይኖራችኋል፣ ብርታት ጉልበት ይኖራናል ማለት ነው። ውድ ቤተሰቦች፣ ከዛ በሚቀጥለው እንግዲህ ሁላችሁም በያላችሁበት አለም ዳርቻ መልካም በዓል ይሁንላችሁ። ነገ ፋሲካ ነው። እግዚአብሔር አምላክ ሰላም ጤና አንድነት ሰጥቶ ደግሞ ስብስብ አድርጎን በአገራችን እስከምናከብር ከብር ድረስ በእያላችሁበት ዓለም ዳርቻ መልካም በዓል ይሁንላችሁ ማለት ነው። ውድና የተገበራችሁ የእኔ ቤተሰቦች አመሰግናለሁ። በመልካም ኮመንታችሁ የምትመጡ ልጆች እጃችሁ ይባረክ። በጣም ነው ማመሰግናችሁ፣ በጣም ነው ማከብራችሁ። መልካም ቀን ይሁንላችሁ ባይ